ጽንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት። ኦርቶዶክስ እነመድ ኢትዮጵያን ከሰይጣን በላይ ነው የሚጠላት፣ ሕዝቦቿን ከሴጣን በላይ ነው የሚጠላው። የሰው ደመ ሥዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው እኮ የተባለ የበሰበሰ እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከት። ለጀነት ሰዎች አላቸው ጡታቸው ጉጭ ጉጭ ያሉ ሴቶች አላቸው። አላላ እኔ አላልኩም አላህ ነው ያለው والله ትዝታው እንደምን አለ ደና እንዳሉን፣ ኪያየሁኝ ነው። ለማንኛውም እኛ ሙስሊሞች እኮ ድግምት የሚሰራ ሰው ከተገኘ አንገቱ ይውረድ እኮ ነው የሚለው ሃይማኖታችን። የአንተ ሃይማኖት እንደዛ ይላል አለ። ዓለም እውነትን አታውቅም ቢባል እውነት ነው ከሚያስብሉት ድንቅ ሂደቶች መካከል እጅግ በጣም የማይረሳውና የእውነት ሰው የሆነውን ፈላስፋ አሪስቶትልን በገመዷ አንጠልጥላ ወደ ሞት መላኳ ነው። በዚህ ሰዓትም በኢትዮጵያ አካባቢ የሚነሳው ነፋስና የሚሰማው ድምፅ ይህንን የተከተለ በዚህ መንገድ የተጓዘ ለመሆኑ ምስክርና ዳኛ የማያሻው ነው። እንዴት ቢባል በአሁኑ ሰዓት በበርካታ ሕዝቦች ዘንድ በልዩነት እየተፈለገ የሚገኘው የሃይማኖት አስተማሪ ድንገት ክስተት ሆኖ ለብዙዎች አዲስ ቃልን ያቀበለ በብዙዎች ዘንድ ተመራጭና ተወዳጅ የነበረው እፎይ የሚባል የእምነት አስተማሪ እንዲሁም ደግሞ ቀደም ብሎ እፎይን መሰል ትምህርቶችን የሚዘራውን አስተማሪ ዓለም ያሳደደችበት መንገድ የማይረሳ ያሁን ትዝታ ነው። በተለይም ደግሞ እፎይ የተባለው የእምነት አስተማሪ በብዙዎች ዘንድ ብዙዎችን እያነቃ የሄደበት ርቀት የማይረሳ ቢሆንም ነገር ግን በብዙዎች ዘንድ እውቀት ሳይሆን ንቀትን አስተላልፈሃል በሚል መንገድ የተከሰሰበት መንገድ እውነትን በእውነቱ ለመቅበር የሞከረ ነው ብንል የሚያስደፍር ነው። ከዚህም ጋር ተያይዞ እቅበተ እምነት እሰራለሁ በማለት የኦርቶዶክስ እምነትን በጥላቻ ዓይኑ የሚያየው ትዝታው ሳሙኤል የተባለ ግለሰብ በልዩነት የገዳማትን እንዲሁም ደግሞ የቤተ ክርስቲያኗን አጠቃላይ ህልውና ለመገዳደር በሚሞክር መልኩ በልዩነት ሐሳቦቹን እየገለጸ ነገር ግን የቤተ ክርስቲያኗ ተቋም በምንም አይነት መልኩ ክስ ያላቀረበበትና በርከት ያለ ነጻነት በመስጠት ሐሳቡን እንዲገልጽ የምንፍቅና ሐሳቡ በዘለለ የስድብና የጥላቻ ንግግሩን ቤተ ክርስቲያኗ በምንም አይነት መልኩ ሳትቆጣው፣ ሳትጠይቀው እንዲሁም ደግሞ የሚያደርጋቸው ድርጊቶችን በምንም አይነት መልኩ ከዋጋ ያልሰጠቻቸው ቢሆንም በአሁኑ ሰዓት ግን በስልምና አስተምሮ ዘንድ በከፍተኛ ደረጃ ጥላቻን አትርፋሃል የተባለለት እፎይ እየተባለ እቅበት እምነት ላይ የሚሰራ አስተማሪ ባደረጉት ከፍተኛ ርብርብና መልስ መስጠት ባለመቻል፣ እንዲሁም እንገለዋለን ከዛም በዘለለ ደግሞ እንደገና ከመግደል ባሻገር ህግም እንዲጠይቅልን እንፈልጋለን በማለት ከፍተኛ ጥላቻቸውን በማሳየት መልኩ የእስልምና አስተማሪዎች የሄዱበትን ርቀት በመከተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንንም ለዘመናት ሲያዋርድ ሲረግጥና ሲሳደብ የነበረውን ትዝታው ሳሙኤል ፓስተር ተብሎ የሚጠራውን ግለሰብ ከነበረበት ከኦርቶዶክስ ቤተ ክርስቲያን ወጥቻለሁ የወጣሁትም ደግሞ በማለት የሚሰጣቸው ምክንያቶች አጥጋቢ ያልሆኑ ሰው በመሆኑ በአሁኑ ሰዓት ቤተ ክርስቲያኗ በቤተ ክርስቲያኗ የሕግ ክፍል በኩል በልዩነት እየተፈለገና በከፍተኛ ደረጃ ክስ ተመስርቶበት እየተጣራ የሚገኝ ጉዳይ እየሰማን እንገኛለን። ከዚህም ጋር ተያይዞ በቅበተ እምነት ዙሪያ እጅግ በበርካቶች ዘንድ ተወዳጅና አድናቆትን ያተረፈው አኬ ተብሎ የሚጠራው አፖስቶሊክ አንሰር ወይም ደግሞ ሐዋርያዊ መልስ በአሁኑ ሰዓት ከስልምና አስተምሮ ጋር ያሉ አንዳንድ እቅበት እምነቶችን በሚያነሳበት ጊዜ የስልምና እንስቶች በመከተል በመስማት በአሁኑ ሰዓት አስተምሮትን በመቀበል ብዙዎችም የፍቅር ጓደኝነቱን እየጠየቁት የሚሄድበት መንገድ በአሁኑ ሰዓት በብዙዎች ዘንድ አድናቆትንና እንዲሁም ደግሞ በብዙዎች ዘንድ አግራሞትን የጫረ ጉዳይ ነው። ከዚህም ጋር ተያይዞ ቅበተ እምነትን ለመጠበቅ ብዙዎች የሚያደርጉት እንቅስቃሴ እጅግ በጣም ማነቃቃት የቻልና ከእምነቱ እውቀት ጋር አብሮ በኩል ደረጃ ሊሄድ የሚችሉ ስነ ምግባሮችንም በማሳየት በብዙዎቻችን ዘንድ መልካም የሆኑ እውቀቶችን መዝራት የሚገባ መሆኑ ብዙዎች የሚያምኑበት ቢሆንም ነገር ግን በቅበተ እምነት ዙሪያ የሚደረጉ ውይይቶች፣ ክርክሮች እጅግ በጣም ከፍተኛ የሆኑ ጥላቻና አለመግባባቶች የሚታዩበት በመሆኑ መንግስትም በዚህ ዙሪያ ጣልቃ በመግባት ወደፊት ለሚያካሂዱት እንቅስቃሴ ህግና ደንብ በማውጣት በሰላማዊ መንገድ ሀሳባቸውን መግለጽ እየቻሉ ያልነቁትን እንዲያነቁ የሚያደርግበት ጉዞ ይጠበቃል። ለነበረን ጊዜ እጅግ አድርገን እናመሰግናለን።